በአንዳንድ ሰዎች እንደዚህ ቤተክርስቲያን በሚያስተምሩ ሰዎች ምናምን ስሰማ ከቁርአንና ከመጽሐፍ ቅዱስ በጣም የሚቀድመው መጽሐፍ ቅዱስ ነው። ከብዙ መቶ ዓመታት በኋላ ነው ቁርአን ነብዩ መሐመድ ከተልከው ከመጡ በኋላ ነው። እያንዳንዱ የቁርአን እንትን ከመጽሐፍ ቅዱስ ነው የተኮረጀው እንጂ መጀመሪያ የተጻፈው መጀመሪያው መጽሐፍ ቅዱስ ነው ይባላል እና፣ በዚህ ዙሪያ ሃው ማች ስትሩ የሚለውን ብትገልጽልኝ እፈልጋለሁ። አንደኛ። ሁለተኛ ደግሞ እንደሚታወቀው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንደሆነ በመስማት ብቻ ሳይሆን ራሴም ያየኋቸው ብዙ ቦታዎች አሉ። መጽሐፍ ቅዱስ ላይ ኢየሱስ ጌታ ነው፣ አምላክ እንደሆነ ፈጣሪ እንደሆነ እና ተልዕኮ እንደመጣ ሁሉ ምክንያቱም አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አንድ አምላክ እንደሆኑ የሚገልጽ ብዙ ቦታ አለና በሙስሊም ደግሞ ኢየሱስ ብለው ብላችሁ የምትሉት ነቢ ሳ ነው። ነቢ ሳ ደግሞ በመጽሐፍ ቅዱስ ላይ ቁርአን ላይ የተጠቀሰው ነቢ ሳ በእኛ በመጽሐፍ ቅዱስ ላይ ኢየሱስ እንዳልሆነ ብዙ ማስረጃዎች አሉ፣ እሱ አይደለም የሚሉ አሉ እና ስለዚህ ተጨባጭ የሆነ መረጃ እንድትነግረኝ እፈልጋለሁ። ሌላው ቅድም ላይ እታችነ ስትናገር የሰማው ነበረ። ነብዩ መሐመድ እስከ ሰባቱ ሰማይ ሂደዋል ይላል። ግን ለዚህም ተጨባጭ የሆነ መረጃ በእርግጥ እንትን ስትል፣ ያው እየተቆራረጠ እያዳመጥኩ ነበር። ግን ነቢዩ መሐመድ ሙተው እንደቀሩ ብዙ መረጃዎች ያሳያሉ። ግን ኢየሱስ ግን ሙቶ በሶስተኛው መቃብር አሸንፎ እንደወጣ ሁሉ ይገለጻል። እና እስኪ ስለነዚህ ስለሶስቱ በደንብ ክላስፋይ አድርገህ አብራራልኝ። እና ሌላ ጥያቄም ይኖረኛል ኖረኛል እስኪ ማለት ብዙ ጊዜ በዓለማዊ እንደምነግር ዶክተር ነኝ ብዙ እንትኖችን አሳልፍ ያለው ግን በቴዎሎጂ ላይ ምንም እውቀት ስለሌለኝ ነው እነዚህን ብታስረዳኝ እሺ በመጀመሪያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኮርጃሉ ወይ ላአመል ኮር የሚል አንድ ነው ከአምላክ ዘንድ በቀጥታ ነው የወረደላቸው ከዚህ ማስረጃ አድርጉት

እኔ ራሴ ነግራለሁ። ሁሴንዬ እንትን ነው አሁን ካልከው ላይ ቁርአን መቼ ነው የተጻፈው? እስኪ ማለት አሁን መጽሐፍ ቅዱስ በኦሪ ዘመን እንደነበረ ይነገራል። ማለት በኢየሱስ ክርስቶስ ከመምጣቱ በፊት ነው የተጻፈው ይባላል። ለዛ አንዳንድ መረጃዎች እንደሚያመለከቱት ቁርአን መቼ ነው የተጻፈው? ነው ወይስ በኦርቶዶክስ እንደሚታመነው እውነትም ቁርአን ነው የሚቀድመው ወይስ መጽሐፍ ቅዱስ ነው የሚቀድመው? አሁን ስለመጽሐፍቶቹ እየጠየክነው ነው ወይንስ ስለመጣው ቃል ከሆነ ኮርጃ ላልኮርጃ ከሆነ ጥያቄ አልኮርጁን ከአምላክ ዘንድ የመጣ ነው ይቷል አይደለ አሁን ስለ መጽሐፉ ከሆነ ደግሞ ማንጻፋቸው ወደሚለው ልንመጣ ነው የቃል ቃል የመጣው ከማን ነው ወደሚለው ልንመጣ ነው መጽሐፍ ቅዱስ ማን የጻፈ ማን የጻፈ ማን ነው የጻፈው እያልኩ ነው መጽሐፍ ቅዱስ ትክክል ነህ። መጽሐፍ ቅዱስ የተጻፈው አንዳንድ መረጃዎች እንደሚያሳዩት ሰዎች ናቸው። በእርግጥ ግን በእግዚአብሔር ወይም በፈጣሪ መንፈስ እየተመሩ የተለያዩ ሰዎች በተለያየ ዘመን እንደጻፉትኝ ብዙ ማስረጃ አለ። ምን አልከኝ? ለምሳሌ ማን መጽሐፍ ቅዱስን ከጻፉት መካከል ለምሳሌ ያክል አንድ ጊዜ ጠብቀኝ። ለምሳሌ ወስደን ብናይ ይቅርታ፣ አንድ ጊዜ ተጠብቀኝ ያለው ዜኔ ለምሳሌ ለምሳሌ ምን ይላል መሰለ? ይሰማል ድምጼ? ምን ይላል መሰለ ሳይሆን ማንም ይሰማል። እሱ ለምሳሌ የመጽሐፍ ቅዱስ ባለቤቱ እግዚአብሔር እግዚአብሔር ሲሆን ጸሐፊዎቹ ግን ከእርሱ የተላኩ ቅዱሳን ሰዎች እንደሆኑ መረጃዎች ያሳያሉ። ለምሳሌ አክል ሊቀ ነቢያ እኮ አዳምጠኛ እኮ እኮ ሁሴን አዳምጠኝ። ለምሳሌ ሊቀ ነቢያት እየተባለ በመጽሐፍ ቅዱስ የሚጠቀሰው ሙሴ ጻፍ ተብሎ ከእግዚአብሔር ዘንድ ተነግሮት እንደጻፈ መረጃዎች ያሳያሉ። ለምሳሌ ጻፍ ተብሎ መሆኑ መጽሐፍ ቅዱስ ይናገራል። ዘጸአት 17 ከቁጥር 14 ላይ ወስደ እንደገና ደግሞ ዘጻት 34 ቁጥር 17 ወስደህ ብታይ ነቢዩ ኤርሚያስን እንሆ ቃሌን በአፍ ውስጥ አኖራለሁ ብሎ እንደገለጠው እግዚአብሔር የሰጠውንም ጽፏል። አየህ፣ ያ ማለት እግዚአብሔር እየተናገራቸው በመንፈስ እንደጻፉ ይገልጻል። ለዚህ ማስረጃ ዘጻት 17 ቁጥር አዎ አስራ አራት ላይ ወስደህ ብታይ እግዚአብሔር ጻፍ የሚለውን ቃል እንደነገራቸው ያሳያል። ጻፍ ብሎ እንደነገረው እሱ ብቻ አይደለም። እንደገና እየጠየኩኝ ያለሁት እኮ ማለት የጻፈው ሰው ነው። እንደነገርኩ ግን ጻፍ ተብሎ እንደጻፈው መረጃዎች ያሳያሉ። አሁን የምነግርህ ማለት ነው። ዝም ብሎ ራሱ በዘፈቀደ ወይም በራሱ ፍላጎት የጻፈው

ዮሐንስ ራፍ የምነግራችሁ ገና ብዙ አለኝ ይላል ሽከት ነገር ግን አሁን ልትሸከሙት አትችሉም አለ። እዚህ ኢየሱስ ክርስቶስ ያልተናገረው ብዙ ነገር እንዳለ ይናገራል ያልናገር የሚችል ተናጋሪ አካል ይመጣል የሚሰርት ሳይሆን ተናጋሪ አካል ልክ እንደርሱ የሚመጣ መኖር አለበት ማለት ነው ግን እርሱ ቀጥራ ቀጥራ ግን እርሱ የእውነት መንፈስ በመጣ ጊዜ ይላል ወደ እዚህ ጋ እንዲል ጠይቅ ጠይቅ የእውነት መንፈስ ማምር ነው መንፈስ ተብሏል ማምር በቁርአንና በሀዲስ ውስጥ ክብር ስ እንመጣለን። ግን እዚህ ጋ ለመንፈስ ቅዱስ እንዳልሆነ ታውቃለህ አይደለ? ኖ ኖ ኖ አንተ አስረዳኛ በቁርአና በሀዲስ መሐመድ የእውነት መንፈስ የተባለበትን አምጣልኝ። ነብያት መንፈስ ይባላሉ። አንዴ ተረጋጋ፣ ቀስ በለብሽ። ነብያት መንፈስ ይባላሉ አይባሉም? ከቁርአና ከሀዲስ ከሆነ አምጣልኝ። ቀበላሉ ተረጋጋ። ነብያት መንፈስ ይባላሉ አይባሉም? ኖ ይሄን እኮ የምሰጠው ለማመር ነው። ለማመር እስከሰጠኸው ድረስ ከቁራን ወይ ከሀዲስ መንፈስ የተባለበትን አንድ ጥቅስ አምጣለኝ። ነብያት መንፈስ ተብለ ይጠራል አይጠራም? ችግር የለም። እዛ ለማን የሚለውን እንሄዳለን። እዚህ ቦታ ላይ መንፈስ የሚለውን ቃል ለነብያት ይጠቀማል አይጠቀመው? መናፍስት ሊለው ይችላል። ስለሱ አይደለም። እኔ ስለ ቁርአን እና ከሀዲስ ውስጥ ነው ያልኩህ። የጠየቁ ከእስልምና ውስጥ የተፈጸመ ወይ መንፈሱ መጥቷል ተብሎ የተጠቀሰበት ጥቅስ ካለ ትንቢት ሲናልክ ቀስ ብ መጽሐፍ ቅዱስን በመጽሐፍ ቅዱስ እንፈተዋለንም አለንም፣ ከቁርአን እሰጥሀለሁ ችግር የለውም። ነገር ግን አሁን እዚህ አንተ የምትመልሰው ነገር መንፈስ ተብለው ይጠራሉ አይጠሩም ነብያቶች። ነገርኩህ እኮ አሁን ቅድም ምን አልከኝ? እኔም እየሰማኝ መጽሐፍ ቅዱስ በመጽሐፍ ቅዱስ መፍታት የሚችለው አንድ ክርስቲያን ብቻ። ከሀዲስ እና ከቁራን ስጠኝ መንፈስ ብሎ ከተፈታ መሐመድ ላይ እያወራ በመጽሐፍ ቅዱስ ያፈታቸው የራሱ አፈታት አለው። የሚፈታውም ክርስቲያን ወይም ደግሞ የሚፈታን እየጠየቅኩህ ነው። በመጽሐፍ ቅዱስ ፍታ እያልኩህ ነው። መንፈስ የሚለውን ቃል መጽሐፍ ቅዱስ ነብይ ብሎ ይፈተዋል አይፈተዋል? መልስ ነገርኩህ። እሱ የራሱ አውዳዊ ፍች ያለው የራሱ አውዳዊ ፍች ያለው ይህንን ቃል ግን ከቁራና ከሀዲስ መሐመድ ነብይ መንፈስ የተባለበት ውነተኛ መንፈስ የተባለበት ሲጠቅሙላ ቢመልሰው እንደ ምርስ ስለሚያገነው ያገኛል። ላ ኧረ በጣም ብዙ ጥያቄ ነው ያለኝ በዚህ ጥቅስ ብቻ። ይሄ መልስ አንተ ወንድ ልጅና መንፈስን ነቢያትን መንፈስ ብሎ የጠራቸውን አይጠራቸውን? ነገርኩህ እኮ መጽሐፍ ቅዱስ ነገርኩህ መጽሐፍ ቅዱስ ቢንት እንግዳቸው እንኳ የራሱ አውዳዊ ፍቻ አለው። ነብያትን መንፈስ ብሎ ይጠራቸዋል አይጠራቸውም? መለስ። ነገርኩህ እንዴ አትሳት አትረዳም እንዴ? ይሄንን ቃል ከቁራና ከሀዲስ ልጁ ለመጨረሻ ጊዜ ጠይቀለሁ። መንፈስ ብሎ ነብያትን ይጠራቸዋል ወይነስ አይጠራቸውም? መለሰልሚቱም አታርገኝ። አብሽር መለስ። ልጠየቅሆን አታወራ። ሚቱ አታርገኝ የተጠየቀው መልስ ወንድ ልጅ ያለስ መንፈስ ሁ ጠርስነኛመብያት ነገር መጽሐፍ ቅዱስ ነው ቁርአን ነው እንደዚያ የሚለው ከቁርአን ከሆነ ስጠኝ ገና መጽሐፍ ቅዱስ ላይ መቼ ወጣሁኝ መቼ ወደ ቁርአን ሄድኩኝ ገና ልሄድኩም ወደዛ ሄዳለሁኝ ነገር ግን እዚህ መጽሐፍ ካለ ስጠኛ ቀጥታ መሐመድ መንፈስ ከተባለበት ትንቢት እኮ ሊፈጸም ነው የተፈጸመበትን ስጠኝ እኮ ነው ያፈለጠ ተረጋጋት ብዙም ጠየቅ ከሆን አንተ መልስ ቆይ አንዴ ተረጋጋ ቀስ ምን አልከኝ የጠየቀው መልስለት አንድ መጀመሪ አንተ ማን ወደ ቁርአኑ ከሚሄዱ በፊት አለ እኮ እሱ አንተን ጠቁት። አንዴ ቆይ እኔ ላስረዳቸው በቃ ቤስት ቆይ አለ ይሄንን ይሄ ጤክስት እኮ በመሀመድ ተፈጽሟል ብሎ ነው ያለው። ስለዚህ ይሄ ትንቢት እንደተፈጸመ ከቁርአንና ከሀዲስ ውስጥ እውነተኛ መሀመድ፣ እውነተኛ መንፈስ የተባለበትን የማሳየት አርጊውመንት የእሱ ነው። በቃ እሺ። አሁን ስለዚህ እዚህ ጋር ግን እርስዎ የእውነት መንፈስ በመጣ ጊዜ ይለናል አይደለ? ስለዚህ መንፈስ ሲለን እዚህ ቦታ ላይ መላእክት ምንድ ነቢያትን መንፈስ ብሎ ይጠራቸዋል ወይ ወደሚለው እዚሁ መጽሐፍ ቅዱስ ላይ እንፈተዋለ። መጽሐፍ ቅዱስ አንተ የምትመራበት አይደለም፣ መጽሐፍ ቅዱስ ላይ ትመራለህ አንተ። እኔ ምኑ ሙሉ አልመራበትም። አንተ እዚህ ጋር ግን ይሄ ለነቢይ ግን ለመሐመድ ነው ብለት አምናለን። ይህ ጥቅስ ለመሐመድ ነው ብለ ስካመንክ ድረስ የተፈጸመበትን አምጣ ነው ያልኩያለሁት። ከመጽፍ ተረጋጋ። ለመጨረሻ ጊዜ እንጠይቅ ነው ዘና ነው እያወሩ ያለው ዘናብል። ተጫወት እንደፈለግ ግን እርሱ የእውነት መንፈስ በመጣ ጊዜ አለ መንፈስ የሚለው ፍቹ ምንድነው? እንደ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ ሳይሆን እንደ ቁርአኑ ነው የምትፈስርልኝ። እውነተኛ መንፈስ ትንቢት እስከሆነ ድረስ የተፈጸመበትን ማምጣት ግዴት አለ። ወላሂ ላዚም ከመለሰው ጉዳዩ ያልቃልና ነው። መንፈስ ብሎ ነብያትን እንደሚጠራቸው ስለሚያውቅ ነው። መንፈስ ብሎ እንደሚጠራቸው ስለሚያውቅ ነው። ስለ ነቢይ ነው የሚናገረው የሚለውን ይረዳዋል። የዛኔ መንፈስ ቅዱስ ነው የሚለውን ውሃ በልላለት ማለት ነው። አለቀ። ስለ ነቢይ ነው እየተናገረ ያለው ለምን አትመልስብኝ? የራስን መጽሐፍ በራስ መጽሐፍ ፍታ ብያልኩ። ቁርአን ላይ ሳልሄድ እዚሁ መጽሐፉ ላይ ስለ ነቢይ እንደሆነ ላስረዳው ነበረ። መንፈስ ቅዱስ ነው ብላችሁ የምታስቡትን ውሃ ያበላላቸዋል። ግን ይሄን መመለስ አልፈልገው። ለዚያ ነው አሁን ላሳያችሁ፣ መንፈስ የሚለው ስለ ነብያት እንደሆነ፣ ነብያትም መንፈስ እያለ ይጠራቸዋል። ሰው በራሱ መጽሐፍ መረዳት እየቻለ ራሱን እንዴት ያታልላል፣ ይሸውዳል? በአንድ ወደ አሳያች ሁሴን ሰላም፣ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ታምናለን።